ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ፕሮጀክት ማኔጅመንትን ዛሬ ያው ቻፕተር ሰቨን ፓርት ሰቨንን እናያለን ማለት ነው። ፕሮጀክት ኮሚኒኬሽን ማኔጅመንት ነው በዚህ ቻፕተር የምናየው። ፕሮጀክት ኮሚኒኬሽን ማኔጅመንት በአንድ ፕሮጀክት ውስጥ ምን ማለት እንደሆነ እያንዳንዱን እናያለን ማለት ነው። እስከ መጨረሻው ድረስ ተከታተሉ።

ስለዚህ እንደዛ የሚሳተፉ አካላት ትክክለኛውን መረጃ በትክክለኛው ጊዜ እንዲያገኙ ማድረግ ነው ማለት ነው አላማው። ኮሚኒኬሽን ስንል እንግዲህ ብዙ ነገሮችን ብዙ ነገሮች እንዲገናኙ የሚያስችል ኮሚኒኬት እንዲያደርጉ የሚያስችል ነው። በፕሮጀክት ኮንሰፕት ስናመጣው በፕሮጀክት ውስጥ የሚሳተፉ የተለያዩ ባለድርሻ አካላት ይኖራሉ። ስለዚህ እነሱ የሚሳተፉ ሁሉም ትክክለኛ መረጃ እንዲያገኙ፣ በትክክለኛ ሰዓት ትክክለኛ መረጃ እንዲያገኙ ማስቻል ነው ማለት ነው። ኋላ ኤፌክቲቭ ኮሙኒኬሽን ዝ ኬ ቱ ማክ ሹር ፕሮጀክት ራንስ ስሙዝሊ። አንድ ፕሮጀክት እንግዲህ በተቀላጠፈ ሁኔታ እንዲሄድ ውጤታማ የሆነ ግንኙነት ቁልፍ ሚና አለው ማለት ነው። ባለድርሻ አካላቱ ትክክለኛ የሆነ መረጃን በትክክለኛ ሰዓት እንዲያገኙ

በዛ ፕሮጀክት ውስጥ ያሉ የሚሳተፉ አካላት መረጃን እንዴት ማጋራት እንደሚችሉ ማቀድ ሊሆን ይችላል። ወይም ደግሞ አፕዴትድ የሆነ ኢንፎርሜሽን ለሁሉም እንዲደርሳቸው፣ ስለ ፕሮጀክቱ ሂደት ሪፖርት ማድረግ ሊሆን ይችላል። ፕሮጀክቱን በአግባቡ ክሎዝድ ማድረግ፣ ፕሮፐርሊ፣ ፕሮጀክቱ ሲጠናቀቅ ክሎዝ ማድረግ ሊሆን ይችላል። ወይም ደግሞ ግንኙነቱን ለማሻሻል መንገዶችን መፈለግም ሊሆን ይችላል። ስለዚህ ፕሮጀክት ኮሚኒኬሽን ማጅመንት ለው እነዚህ ነገሮች ይዝልላው ማለት ነው። ሌላው ፖይንት ኮሚኒኬሽን ፕላኒንግ ወይም ደግሞ የግንኙነት እቅድ ማውጣት ሊሆን ይችላል። ኮሚኒኬሽን ፕላኒንግ ኢትስ ዲሳይዲንግ ሁ ኒድስ ዋት ኢንፎርሜሽን ሃን አውቱ ሸሪት በዛ ፕሮጀክት ውስጥ የሚሳተፉ ባለድርሻ አካላት ይኖራሉ። ስለዚህ ማን ምን መረጃን ማግኘት እንዳለበት መቼ፣ ኤንድ ኦልሶ እንዴት መረጃን ማካፈል እንዳለበት ዲሳይድ ማድረግ ኮሙኒኬሽን ፕላን የምንለው ማን ምን መረጃን ማካፈል እንዳለበት መቼ ያን መረጃ ማግኘት እንዳለበት ወይም ሌሎች ማድረስ እንዳለበት እንዴት ማድረስ እንዳለበት በኮሙኒኬሽን ፕላን ውስጥ ይካተታል ማለት ነው። ፎር ኤግዛምፕል ሶፍትዌር ዲቨሎፕመንት ፕሮጀክት ላይ ሴት አፕ ዊክሊ ሚቲንግ ፎር ዲቨሎፐርስ ኤን ስቴክሆልደርስ ቱ ዲስከስ ፕሮግረስ በሶፍትዌር ዲቨሎፕመንት ላይ የሚሳተፉ ባለድርሻ አካላት ይኖራሉ። ስለዚህ ስለ ሂደቱ ለመወያየት ዲቨሎፐሮች ነው ወይም ባለድርሻ አካላት ከነሱ ጋር ሳምንታዊ የሆነ ሚቲንጎችን ማዘጋጀት ሊሆን ይችላል። የኮሚኒኬሽን ፕላን ውስጥ የሚካተት ነው። ዌብሳይት ላውንች ስናደርግ ክሬቲንግ ኤት ታይምላይን ፎር ሴንዲንግ አፕዴትስ ቱ ማርኬት ቲም እንግዲህ፣ ዌብሳይት ላውንች ስናደርግ ታይምላይን ታይምላይን ክሬት ማድረግ ወይም ደግሞ አፕዴትድ የሆኑ ኢንፎርሜሽኖችን ለባለርሻ አካላት ሸር ማድረግ ኮሚኒኬሽን ፕላን ውስጥ ይካተታል። አፕ ዲቨሎፕመንት አፕሊኬሽን ዲቨሎፕመንት ፕሮጀክት ላይ አይደንቲፋይንግ ሁ ኒድስ አክሰስ ቱ ፕሮጀክት ዶክመንት ኤንድ ሀው ዘ ዊል ሪሲቭ ዘን በአፕሊኬሽን ዲቨሎፕመንት ላይ ማን የፕሮጀክቱ ሰነዶችን ማግኘት እንደሚያስፈልገው እንዴት እነዛን ሰነዶች እንደሚቀበላቸው መለየት በኮሚኒኬሽን ፕላን ውስጥ ይካትል። ሌላው ፖይንት ኢንፎርሜሽን ዲስትሪቢሽን ወይም ደግሞ የመረጃ ስርጭት ነው። ምንለው ሼሪንግ አፕዴትስ፣ ኢምፖርታንት ኢንፎርሜሽን፣ ኢሜል፣ ሚቲንግ ኦር ሪፖርትስ አፕዴትድ የሆኑ ኢንፎርሜሽኖችን ተጠቃሚዎች በኢሜይል ሊሆን ይችላል። በተለያዩ ሚቲንግ ቴክኒኮች በሪፖርት መልክ ተደራሽ ማድረግ ኢንፎርሜሽን ዲስትሪቢሽን ይኖራል፣ ወይም የመረጃ ስርጭት። የተለያዩ አይነት የኢንፎርሜሽን ዲስትሪቢሽን ቴክኒኮች በኢሜይል፣ በሚቲንግ፣ በሪፖርት ኤኒ ዲስትሪቢሽን ቴክኒክን በመጠቀም አፕዴትድ የሆነና ኢምፖርታንት የሆነ ኢንፎርሜሽን ባለድርሻ አካላት ማድረስ በዛ ፕሮጀክት ለሚሳተፉ አካላት ኢንፎርሜሽን ዲስትሪቢሽን እንለዋለን።

ሻሪንግ ኒ ፕሮዳክት አፕዴትስ ሴልስ ቲም ሩ ሸር ዶክመንት ግዲህ በዚህ ፕሮጀክት ውስጥ የሚሳተፉ የተለያዩ አካላት ይኖራሉ። ስለዚህ ለነሱ አፕዴት የሆነ ፕሮዳክት አፕዴት መረጃዎችን ሸር ማድረግ፣ ለነሱ ሰነዶችን ማጋራት ሊሆን ይችላል። አይቲ ሳፖርት ፕሮጀክት ላይ ክሪኤቲንግ ቻት ግሩፕ ፎር ኢሚዲየት አፕዴት ኦን ቲኬት ስታተስ። አይቲ ሳፖርት ፕሮጀክት ላይ ቻት ግሩፕን ክሬት ባድረግ በማድረግ ኢሚዲየት አፕዴት ኢንፎርሜሽን እንዲደርሳቸው ማድረግ በዚህ ያካትት ይችላል። ኢንፎርሜሽን ዲስትሪቡሽን። አነዘር ፖይንት ፐርፎርማንስ ሪፖርቲንግ። ይህ ደግሞ የአፈፃጸም ሪፖርት ማድረግ ማለት ነው። ኢትስ ሪጉላርሊ አፕዴቲንግ ኤቭሪዋን ሃው ፕሮጀክት ኢዝ ጎዊንግ ኢንክሉዲንግ ፕሮግሬስ ኤንድ ኤኒ ኢሹዝ። ይህ ፐርፎርማንስ ሪፖርት የምንለው ፕሮጀክቱ እንዴት እየሄደ እንዳለ እድገቱን እና ማናቸውም ጉዳዮች ሁሉም ሰው በጊዜው እንዲያውቅ ማድረግ ነው፣ ሪፖርት ማድረግ ማለት ነው። ፕሮጀክቱ እንዴት እየሄደ ነው፣ በፕሮጀክቱ ውስጥ ያሉ እድገቶችን የተለያዩ ከፕሮጀክቱ ጋር የተያያዙ ጉዳዮችን እነሱንን ለሰዎቹ በዛ ፕሮጀክት ውስጥ ላሉ ተደራሽ አካላት ተደራሽ ሪፖርት ማድረግ። ሜቢ ዊክሊ ሪፖርት ሊሆን ይችላል፣ መንዝሊ ይርሊ ሊሆን ይችላል ማለት ነው። ፎር ኤግዛምፕል ሞባይል አፕሊኬሽን ዲቨሎፕመንት ሼሪንግ ፕሮግረስ ሪፖርት ቱ ዛት ኢንክሉድ ዩዘር ፊድባክ ኤንድ ፊቸር ኮምፕሊሽን ራይትስ በዚህ ሞባይል አፕ ዲቨሎፕመንት ላይ ፕሮግረሱን ያለውን ፕሮግረስ የሚመለከታቸው ኋላ አካላት ተደራሽ ማድረግ ሪፖርት ማቅረብ ሊሆን ይችላል። ኔትወርክ ሴኩሪቲ ኦፎሪንግ ኳተርሊ ሴኩሪቲ ፐርፎርማንስ ሪፖርት ስቴክ ሆልደርስ፣ ባለድርሻ አካላት ኳርተርሊ የሆነ ሪፖርት የአፈጻጸም ሪፖርት ወይ የደህንነት አፈጻጸም ሪፖርት ተደራሽ ማድረግ

የሚያካትት ሆኖ በዛ ፕሮጀክት ውስጥ ያሉ ሁሉም ነገሮች መጠናቀቃቸውን፣ ዶክመንት መደረጋቸውን፣ መመዝገባቸውን እና ለሚመለከታቸው ሁሉ መተላለፉን የምናረጋግጥበት ሂደት ነው። ፎር ኤግዛምፕል ኢንሳይበር ሴኩሪቲ ትሬኒንግ ኮሌክቲንግ ፊድባክስ ፍሮም

ዊዝ ኦል ስቴክሆልደርስ የስኬት ሪፖርት ለሁሉም ባለድርሻ አካላት በማካፈል ፕሮጀክቱን ክሎዘሩት ማድረግ አድሚኒስትሬቲቭ ክሎዘር እንለዋለን ማለት ነው። አይቲ ኢንፍራስትራክቸር አፕግሬድ አርካይቪንግ ኦል ፕሮጀክት ዶኩመንቴሽን ፎር ፊውቸር ሪፈረንስ። የአይቲ ኢንፍራስትራክቸር አፕግሬድ ልናሻሽል እንችላለን ሰዓት ሁሉም የፕሮጀክት ሰነዶች በማህደር ላይ አርቺም ላይ በማስቀመጥ ክሎዝ ማድረግ ይችላል። ላስት ፖይንት ሳጀሽንስ ፎር ኢምፕሩቪንግ ፕሮጀክት ኮሚኒኬሽን የፕሮጀክት ኮሚኒኬሽንን ለማሻሻል የተለያዩ ሳጀሽኖች ሪኮመንዴሽኖች ይኖራሉ። ኢት ኢዝ ፋይንዲንግ አ ዌይ ቶ ኮሚኒኬት ቤተር የተሻለ ኮሚኒኬሽን እንዲኖር ለማድረግ መንገዶች መፈለግ ሊሆን ይችላል። ይህ ሳጀሽኖች በዚህ በፕሮጀክቱ ውስጥ ያሉ ባለድርሻ አካላት ኤፌክቲቭ እና ኢፊሽንት ኮሚኒኬት እንዲያደርጉ የተለያዩ ሳጀሽኖች ይኖራሉ። ግዚምፕል አጃይ ዲቨሎፕመንት ኢንካሬጅንግ ዳይሊ ስታንድ አፕ ሚቲንግስ ቱ ዲስከስ ፕሮግረስ ኤንድ ሎከርስ ይህ ምንድንነው ስ ዳይሊ ስታንድ አፕ ሚቲንጎችን ማካሄድ በዛ ፕሮጀክት ውስጥ ለሚሳተፉ ባለድርሻ አካላት ዳይሊ ስታንድ አፕ የሆነ ሚቲንጎችን በማዘጋጀት ስለ ፕሮጀክቱ ፕሮግረስ ወይም ደግሞ የተለያዩ እሾዎችን እንዛ ላይ ዲስከስ ማድረግ ሊሆን ይችላል። ኮላቦሬቲንግ ሶፍትዌርስ፣ የተለያዩ ኮላቦሬቲቭ ሶፍትዌሮችን በመጠቀም ዊ ካን ኢምፕሩቭ አወር ፕሮጀክት ኮሚኒኬሽን ዩዚንግ ቱልስ ላይክ ትሬሎ ኦር አሳና ቱ ኪፕ ኤቭሪዋን አፕዴት ኦን ዘ ታስክ። በዚህ ፕሮጀክት ውስጥ የሚሳትፉ አካላት አፕዴትድ የሆነ ኢንፎርሜሽን እንዲኖራቸው ኮላቦሬቲቭ ሶፍትዌር ቱሎችን መጠቀም ላይክ ቴሬሎ ኦር አሰና የተለያዩ ሶፍትዌር፣ እነዚህ ኮላቦሬሽን ሶፍትዌሮች ናቸው። እነዚህን መጠቀም የፕሮጀክት ኮሚኒኬሽናችን ኢምፕሮቭ ሊያደርግልን ይችላል። ትሬኒንግ ሴሽንስ፣ የተለያዩ የትሬኒንግ ሴሽኖች ወይም የስልጠና ሴሽኖችን በማዘጋጀት ዊ ካን ኢምፕሩቭ አውር ኮሚኒኬሽን ፕሮጀክት ኮሚኒኬሽን ፐርፎርማንስ።

አፍተር ኢች ፕሮጀክት ፌዝ ቱ ጋዘር ኢንፑት ኦን ኮሙኒኬሽን ኤፌክቲቭነስ። በዚህ በፕሮጀክቱ ግንኙነት ላይ ውጤታማ ለመሆን የተለያዩ ሰርቫዎችን ማካሄድ፣ አንድ የሆነ ፌዝ ስናጠናቅቅ በነዚያ ላይ የተለያዩ ሰርቫዎችን በማካሄድ ኮሚኒኬሽናችን ምፕሮቭ ማድረግ ይቻላል። ቴለርድ አፕዴትስ ካስተማይዚንግ ሪፖርት ፎር ዲፍረንት ቲም ቱ ኢንሹር ዘይ ሪሲቭ ሪሌቫንት ኢንፎርሜሽን የተለያዩ ተዛማጅ መረጃዎችን በማግኘት ለተለያዩ ቡድኖች ሪፖርቶችን በማዳረስ ሪሌቫንት የሆኑ ኢንፎርሜሽኖችን በማዳረስ ዊ ካን ኢንፕሩቭ ፕሮጀክት ኮሚኒኬሽን። ሶ አባውት ቱዴይስ ክላስ እስከ መጨረሻው ድረስ አብራችሁ ስለቆያችሁ አመሰግናለሁ። ቀጣይ በፓርት ኤይት እንገናኛለን። እስከዛው ድረስ መልካም ቆይታ።